ጥሎሽ ከሄደ በኋላ እኔ ጋር ተመልሰሽ ምን መጨረሻ? ኡፍ፣ በእናትሽ ተይ እንደዚህ አትበይ። እኔ ሀይሚና ጉራ ዛሬ እንግዲህ በራሳቸው ቤት አልመጡም። በሌላ ቤት እንግዲህ ቪዲዮ ፖስት ተደርጓል ማለት ነው እና እፉዬ እንግዲህ ባለቀ ሰዓት፣ ሀይሚዬና ብሩክን ጉድ አድርጋቸዋለች ማለት ነው። ብሩክ እና ሀይሚ እንግዲህ ዱባይ መግባታቸውን እንደሚያሳውቅን ብሩክ ላይቭ ላይ ገብተው ሳል ነግረውናል ማለት ነው። ብቻ ጉዞ ጀምረዋል፣ በሰላም ግቡልን ብለናል የእኛ ተናፋቂዎች እንግዲህ እንደዚህ ምርድ የምቅብርባቸው በመጨረሻ እንግዲህ ሀይሚን ትንሽ አስደንግጣታለች እፍዬ ማለት ነው። ብሩክ ጥሎች ነው የሚሄድ አውቆች ነው ይዞች ሊሄድ አይደለም ብላ እንግዲህ የሀይሚን ደግሞ መተማመን አይታቸዋልና ሀይሚዬ ዋው ብያለሁ፣ ብሩክን አምነዋለሁ አያደርገውም፣ ብላለች ማለት ነው። እና ሰላም ሰላም፣ ቤተሰብ እንዴት ናችኋል? ሰላማችሁ ይብዛ ባላችሁበት፣ እያልኩኝ ውድ ጨረቃ ቤተሰቦች እንኳን ደህና መጣችሁ ወደ ቻናሌ። አዲስ የሆናችሁ ቤተሰብ እንድትሆኑ ቻናሉንም ሰብስክራይብ እንድታደርጉ በአክብሮት ጠይቃለሁ ማለት ነው። ጠዋት ላይ አንድ ቪዲዮ ሰርቻለሁ በጣም ወሳኝ መልእክት ያለው እውነት ነው የምላችሁ። እና እሱን ቪዲዮ ካዳመጣችሁት በቃ አለ አደለ ስለ ሀይሚና ስለ ቡራ በእንዴት አይነት ሁኔታ ማስኬድ እንዳለባችሁ ይጠቅመናል ብዬ አስባለሁ፣ ለሁላችንም ማለት ነውና ስለዚህ እንግዲህ ሀይሚና ቡራ ያው ደስ በሚል ሁኔታ ጉዞ ጀምረዋል። አይታችኋል እና እጅግ በጣም ደስ ይላል ላይብ ላይ ገብተው ነበርና በጣም ማለት ነው። እንግዲህ ዱባይ ደግሞ አቀባበልም እንደሚደረግላቸው ላይብ ላይ ብዙ ሰው ማየታችኋልና በጣም ደስ ይላል። የእውነት ማለት ነው መረብረባቸውና እንግዲህ ዛሬ እፍዬ እንግዲህ በጥዋቱ ማለት ነው እና ይኸው ባለፈው እንግዲህ ብሩክ ጥሏት ሲሄድ ሳይነግራት ሂዶ ነበር፣ እና የዛን ጊዜ ደግሞ እንግዲህ ለፉዬ ነ ፉዬ ነበረች ለሀይሚ ደግሞ ላይ ነገረቻት። እና ዛሬ እንግዲህ ባላሰበችው መጣ። ሀይሚን ብሩክ አውቆ ነው እንጂ ይዞሽ አይሄድም፣ በቃ ለመሄድ አንቺ በጣም ጉጉት ስላለሽ ለመንገድ ከብዶት ነው። ስለዚህ አንቺ ንገሪያት። በረራሽ ደግሞ አምስት ሰዓት ነው ያለሽ፣ አውቆ ነው። በረራችሁ ሶስት ሰዓት ነው፣ ስለዚህ አውቆ ነው ብላ እንግዲህ ሀይሚን ለማሳመን በጣም ሞክራለች። ሀይሚ ግን ትንሽ ግራ ነው እንጂ የተጋባችሁ፣ በአነጋገሯ እኔ እሱን አምነዋለሁ ብላ እንግዲህ በቃ በሙሉ ልቡነት ነው የተከራከረቻት፣ ማለች ነው እፉዬን እንግዲህ ታቋታላችሁና በጣም ተጫዋች ልጅ ናት። በጣም ማለት ነው የእሷን ቻናል የከፈቱላትም ብሩክ እና ኤፍሬም ናቸው። ታውቃላችሁ፣ ብሩክ እና ኤፍሬም ነው እነሱ ሁለታቸው ክሬታ አድርገው ሰርፕራይስ ያረጓት ይገባታል ብለው ማለት ነው። እፍዬ በጣም ምርጥ ልጅ ከኤፍሬም ጋር በጣም ብዙ ቪዲዮዎችን የሰረች በጣም ማለት ነው። ለእሷ ቻናል መከፈት ደግሞ በጣም ያንሳታል። በጣም ማለት ነው እና ብሩክም ተናግሯል ይሄን ቻናል ሲከፍቱትና ስለዚህ እንግዲህ ሰብስክራይብ ማድርጓት ሰላሳ ምናምን ሺ ገብታለች። ደስ ይላል ማለት ነው። እና በጣም ደስ የምትል ፍሪ የሆነች ልጅ ማለት ነው። እና በጣም ማለት ነው ነፃነት በቃ ምንም መጨናነቅ የሚባል ነገር አትወድም ነው የሚሉ እና ደስ ትላለች። በጣም ነው ደስ የምትለኝ ድንቡሽዬ ማለት ነው። ፍ እና ሰብስክራይብ አድርጓት ሁላችሁም። ሲቀጥል እንግዲህ አይታችኋል፣ ፕራንኩም ማለት ነው አይወስድሽም በሚለው ነው እንግዲህ ሀይሚ ደግሞ በቃ ጥግ ድረስ ነው የተከራከረች ማለት ነው። በጣም ማለት ነው እና በቃ ያደርገውን ቡራ እንደምሄድ ነው ብሩክም እኔ ይዣት ሊሄድ ከእኔና ከአንቺ ማንን ነው የምታምን? እኔ አብሬያት እያለው እንዴት ነው ማልወስዳት ብሎ እኔ የተከራከረ ስለዚህ የሁለታችሁ መተማመን በጣም ፍቅራችሁ በጣም ያስቀናልና። የሀይሚና የቡራ ፍቅር እንዴት ነው? ከትናንት ጀምሮ እኔ ደስቴ ወደር የለም። እውነት ለመናገር ትንሽ ስራ በዝቶ እያለብኝ፣ ስራ እየበዛብኝ ቪዲዮ ለመስራት አልተመቸኝም። የእውነቴን ነው የምላችሁ። በቃ አሁን ደግሞ ረመዳንም ስለሆነ ጾም ስለሆነ በቃ እጅግ በጣም ይከብዳል እና ብቻ ለሁላችንም ብርታቱን ይስጠን በሚለው ቪዲዮ ተሎ ተሎ እየሰራሁ አይደለም፣ አምሽቼ ነው የምለቅ እና። እንግዲህ ሀይሚና ቡራ ው ለዛሬ ላይ እንገባለን። ድጋሚ ወይም ቪዲዮ እንለቃለን ዘጠኝ ሰዓት ወይ ስምንት ሰዓት ብለው ነበር። እንግዲህ ከዚህ በኋላ የሚመጡ አይመስለኝም፣ እስካሁን አልለቀቁም። ስለዚህ ነገ ይመጣሉ ማለት ነው። ነገ በቡራ ቤት ይመጣሉ ብዬ አስባለሁ። በአንዳቸው ቤት ማለት ነው። አሪፍ ጊዜ እንደሚያሳልፉ እንግዲህ እፉዬም በደንብ ነግረዋለች። በደንብ አስናናት፣ በደንብ ተንከባከባት። ፍቅራቸው እንዴት እንደሚያስቀና፣ መተማመናቸው እንዴት እንደሚያስቀና እጅግ በጣም እሷም ተናግራለች እና እውነት ሀይሚና የብሮክ ፍቅር እኮ በጣም የተለየ ነው። በጣም ማለት ነው እና ተናግራለች። ሀይሚም እኔ ዞኝ እንዲሄድ የፈለግኩት እዛ ሆኖ እንዲናፍቀኝ ስለማልፈልግ ነው ብላለች። እና እውነት ና የተናገረች ሀይሚ። ሀይሚ ግልጽ ናት። ወደ ኋላ ወደ ፊት የለም። በቃ ትክክለኛውን ብቻ ተናግራ ከመሽበት ማደር ነው። ሀይሚ በጣም ነው መወድላት። ይህን እውነት ለመናገር ና እንግዲህ ብሩክም አይታችሁታል፣ ላይቭ ላይም በጣም ደስ የሚል ቆይታ ነበርና በጣም ደስ የሚል ማለት ነው። እንግዲህ በእነሱ ዙሪያ ደግሞ ብዙ ነገር እየተወራ ነው። ብዙ ነገር ስለሚወራው ደግሞ ይሄውን ያስቀድሜ የመጀመሪያ ቪዲዮ ሰርችላችኋለሁ ማለት ነው እና በቃ ማድረግ ያለባችሁ ነገር ቢኖር እናንተ ውሸትን ውሸትን ከመከተል እውነቱን የነ ሀይሚና የነ ብራን ቪዲዮ እየተከተላችሁ እንዲሁም ትክክለኛ ዩቱበሮች የሚሰሩትን እየተከተላችሁ ዘና እያላችሁ ስራችሁ እንድትሰሩ እንድትሰሩ ነው እንጂ ያልቧልታ ውሸት እየሰማችሁ ራሳችሁን እያሳመማችሁ እንድትወዛገቡ አንፈልግም ማለት ነው። ጠዋት በሰራት ቪዲዮም ይሄ ነው በዋናነት ማለት ነው። ስለዚህ አሁን እንግዲህ ሀይሚና ብራ እንደውም አሜሪካም እንወስዳችኋለን እያሉ ነው እና ይቻላል ማለት። ለሁለታቸው አመቻችታችሁ እንደዚህ ደግሞ አሜሪካ ምደው እንደዚ ተዝናንተው የስራም ቦታ ቢዘጋጅላቸው ደስ ይለኛል። ሁለታቸውም የሆነ የተወሰነ ሰርተው ወደ ሀገራቸው መኖርን የምፈልገው ግን በሀገራቸው ነው። እውነት ለመናገር ሁለታቸውም ሰርተው ይለወጣሉ። እንደዚህ ደግሞ እንደዚህ ወጣ ገባ እያሉ ማስታወቂያዎችንም አውረው እየሰሩ በረቡ ማለብም ቢሄዱ ዱባይም ሄዱ እንግዲህ ደግሞ ኢማራትም ሳውዲም ትመጣላቸውም እያሉ ነው እና እስኪ እንግዲህ እናያለን ማለት ነው። ብቻ ግን አሪፍ ጊዜ እንደሚያሳልፉ ተስፋ አለኝ። ሀይሚ በጣም አምሮባታል። ብራም እንደዚሁ ማለት ነው እና ላይቭ ላይም አይታችኋቸዋል እና በጣም ደስ የሚል ጊዜ ነው ያሳለፉት። በጣም ማለት ነው በጣም ነው የሚያስቀኑት። በጣም እኔ ሀይሚና ስላልቀረች አብራ ስለሄደች በስማም አንዳንድ ሰዎች ትቀራለች ሲሉ ነበርና እነሱን ስሰማ ራሴን እያመመኝ ነበር። የእውነቴን ነው እምላቸው ግን ትናንትና በቃ ይዣት ሊሄድ ነው ዱባይ ጠብቁኝ ሲሉ፣ እኔ በቃ ምን ልበላችሁ በጣም ነው ደስ ያለኝ እጅግ ማለት ነው። እና እንግዲህ ነገ በራሳቸው ቤት ይመጣሉ ማለት ነው። እኛም በጉጉት ነው የምንጠብቃችሁ። ስለዚህ አሁንም ቢሆን ሀይሚና ቡራ በቃ አሪፍ ጊዜ እንዲኖራቸው ለወሬ ቦታ ባለመስጠት አሁን ደግሞ የሀይሚና የቡራ ደጋፊዎች በቃ ሰላም ወርደዋል ብዬ አስባለሁ። ሰላም አወርደዋል፣ ደስ ይላል። ቡራም የው ይቅርታም ስለጠየቀ ስለ ቤተሰብም ስለ ሁሉም ነገር አጠቃላይ ተናግሯል እና ይቅርታ ብሏል ዝቅ ብሎ ማለት ነው። እኔ እንኳን ሳይታወቀኝ አጥፍቼ ከሆነ ይቅርታ ብሏል። ስለዚህ ችግሩም ተፈቷል። በጨረቃ ቤተሰቦች ማለት ነው እና ፋሚሊዎች ደጋፊዎች ስለዚህ ከዚህ ባለፈ ደግሞ ሌላ አሊዋልታ ሊወራ ይችላል። እሱን ነገር ባለመስማት ራሳችሁን አድኑ ማለት ነው። እና ሀይሚና ቡራ እንግዲህ ለስንት ቀን እንደሚቆዩ አይታወቅም። ሜይ ቢ ሁለት ሳምንት ሊቆዩ ይችላሉ። እና እንኳን አብረው ሄዱ። ቪዲዮ እንግዲህ አሪፍ አሪፍ ቪዲዮ ነው የምንጠብቅ ከዱባይ ማለት ነው። አንዴ በቡራ አንዴ በሀይሚ እያሉ አሁን ሀይሚ ሁለት መቶ ሺህ መግባት አለባት። ቡራ ደግሞ ወደ ሁለት መቶ ከ ሁለት መቶ ሺህ ወደ ሦስት መቶ ሺህ ማለት ነው፣ እና በጣም እየገሰገሱ ነው። ስለዚህ ሀይሚ የማሆኑ ሁለት መቶ ሺህ ብትገባ ሲመለሱ ደግሞ ከቡራ በኋላ ይሷ ይከበራል ማለት ነው። ስለዚህ አሁን ላይ የጨረቃ ቤተሰቦችም ስለተስማሙ ቪዲዮቸውንም እያያችሁ በደንብ ኮመንት ጻፉላቸው። ምርጥ ምርጥ አስተያየት ስጧቸው። በመሀል ትንሽ ጭቅጭቅ ስለነበር ቪዲዮቸው እይታ የለም። አሁን ደግሞ አሪፍ እየሄደ ነው።